እንድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ ዛሬም አዳዲስ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችን ሆኑ። እስከዛ በምለቃቸው ቪዲዮዎች ላይ አስተያየት፣ ጥቆማ ካላችሁ በጨዋደም፣ በወንድማዊነት መንፈስ ኮሜንት ስር ማስቀመጥ ትችላላችሁ። እስቲ ዛሬ አንዳንድ ቪዲዮዎችን እያየን እነዛ ቪዲዮዎች ላይ የተወሰነ ሪአክት የምናደርግ ይሆናል። እስከ ቪዲዮ ፍፃሜ ድረስ አብራችሁን ሁኑ። ይህን ቪዲዮ ምን እንደሚለን እስቴነስም በሀበሻ ታሪክ ለመጀመሪያ ጊዜ ነው ከነጃ ሺህ ቀጥሎ ሐረማይን ሸሪፈይን ላይ መካና መዲና ላይ ሰላተ ጀናዛ የተሰገደለት ለሙፍቲ ብቻ ነው። ለመጀመሪያ ጊዜ ከነጃ ሺህ ቀጥሎ ማለት ነው። ከነጃ ሺህ ቀጥሎ መካና መዲና ላይ ሰላተ ጀናዛ የተሰገደበት ሙፍቲ ብቻ ነው አለ። እንግዲህ ይህ ድብን ያለ ውሸት ነው ወይ ታሪክ አሁን ድንበር ለማለፍ ነው እንዲህ አይነት መጋጋጥ ማለት ነው። ድንበር ለማለፍ ታ ላይ ተሰግዶባቸዋል። ስለዚህ ድንበር እንለፍ ነው አይደለም? መልእክት እኮ ያ ነው። ምክንያቱም ውሸት ስለሆነ ከነጃሺ ቀጥሎ እሳቸው ብቻ ነው። እና ሀጅ መሐመድ ሳኔ ተሰግዶባቸዋል። እሺ መሐመድ አማን ተሰግዶባቸዋል። ትልልቅ ዓሊሞች ኧረ በርካታ መሻይሆች ተሰግዶባቸዋል። እናንተ ግን በቃ ድንበር ለማለት በዚህ ልክ መጋጋጣችሁ በዚህ ልክ ማለት ነው። መጋጋጥ ምን የሚሉት እንደሆነ አይገባኝ። ከዛ በኋላ ይህ ሁሉ መጋጋጥ ለምንድን ነው ሲባል መካ ላይ ተሰግዶባቸዋል። ስለዚህ ትልቅ ዓሊም ናቸው፣ በእሳቸው ተበሩክ እናድርግ ብለው ድንበር ለማለት ነው። ወናውዝ ቢላ። ወደ ቀጣይ ቅጥፈቶች ደግሞ ስንሸጋገር ይህን ኡስታዝ ሸምሰዲን ነው የሚባለው መሰለኝ አይ ቲንክ እንስማ ውስጥ ምን እሽንታቸውን የጠጣ አለ፣ ከመሀባ የተነስ ይሄን ነገር ነብያችን ሰለላሁ ዐለይሂ ወሰለም ሊያዙ ማይችል አድርጉ ሊሉ ማይችል ነገር ግን መሀባ ያስደርገው። ያኛው ሰሃቢ መጣና ይሄን ደም ድብቅ ቦታ ላይ ወርወረው ሲሉት ወስዶ ይጠጣዋል። ምንድነው ያስደረገው ከተባለ ይሄን ነገር መሀባን ረዋሁ። ምንድነው ቢባል ሸይጣን ሰነዱ። ምንድነው እንዲህ የቀጠፈበት የዋሸበት ምንድነው ብንል ሰነድ አልባ፣ ሰነዱ የኋላ ኪስ ነው። ሽንት የጠጡ ነበረ ሰሃቦች ብሎ በሰሃቦች የዋሸ ነው። እንዲሁም ደግሞ በመልእክተኛው ዐለይሂ ሰላቱ ወሰላም እየዋሸ ነው። በነቢዩ ዐለይሂ ሰላቱ ወሰላም መዋሸት ምን ያክል ቅጣት እንዳለው ማናችንን የምናውቀው እውነታ ነው። ላይ በሚያሳዝን ሁኔታ የነቢዩ ዐለይሂ ሰላቱ ወሰላም ሽንት በሙሃባ በሙሃባ የተነሳ ይጠጡት ነበር። ሰነዱ የምንድን ነው? ስነ የሸይጣን ነው። እደግመዋለሁ፣ የሸይጣን ነው እንጂ እንዲህ አይነት ትክክለኛ ምንጭ የለም። ሱፍያዊ ዘንድ ነው የትንፍጪው፣ ዱቄቱን አምጪ ነው። ዱቄት ዱቄት ይምሰል እንጂ አደባልቁ፣ ለምን ዝንብ አይኖርበትም? አደባልቁ፣ ለምን ከቆሻሻ ነገር አይፈጭን? ዱቄት መሆኑ ብቻ ነው የሚመለከቱ። ተቀጠፉ ታሪኮች፣ ሀዲሶች የሚባሉ ነገራቶች ሳያጣሩ እንዲህ መድረክ ላይ ሁጥባ ላይ እንዲህ ያወራሉ ማለት ነው። ናውዝቤ ነቢዩ አለ ሰላቱ ወሰላም እንዲህ አይነትን ድርጊት ሲፈጸም ዝም አላሉ፣ እንዲሁም አላስደረጉ፣ እንዲሁም ደግሞ ሰሃቦችን አላደረጉ። ሰሃቦች ያደረጉት ምንድን ነው? በመልእክተኛ አለ ሰላቱ ወሰላም ዋሃባ ትክክለኛ የእስልምናን አስተምሮት ለሌሎችን ማስተላለፍ ነው እንጂ ሽንት መጠጣት? አለ አሁን ይህን ነገር ለምንድን ነው ያመጡት ስንል የሼዎችና የወሊዎችን ሽንታቸው መጠጣት ችግር የለውም ለማለት ነው። ናውዙቢል እኛ እንዲሁ ዝምነን እንዲ ዝምናቸው የበሬ የላም ሽንት ፉት አድርገው የሚጠጡት ወነዑዙ ቢላህ። ዛሬ በሚያሳዝን ሁኔታ ሽንት ይጠጣ ነበር እያለ ከዛስ፣ የወሊዎችና የትልልቅ መሻይሆች በሙሀባ የተነሳ ሽንታቸው ብንጠጣ ደግሞ ችግር የለውም እንዲህ አይነትን ቅጥፈት ቅጥፈታቸው። በነገራችን ላይ ይህ ብቻ አይደለም። ይህን እነስማ ውስጥ ኢማም ዛሀቢ ሴራ ዓላም ኑበላ ላይ

ኢማሙ ሻፊ በፍጹም ይህን ነገር አላደረጉ። የውላችሁ የሱፍያ እና የአህባች ትልቁ ችግር ምን እንደሆነ ታውቃላችሁ? ሰነድ፣ የኋላ ኪስ ሰነድ የለም። ለምሳሌ ታሪኮች እንዲሁም የተለያዩ ነገራቶች ሲያወሩ ጊዜ ችግር የለባቸውም፣ ለሰነዱ አይጨነቁም። ሰነድ እኮ ከዲን ነው አይደለም? ሰነድ ከዲን ነው ሰነድ ከዲን እስከሆነ ድረስ ሰነዱ ደግሞ ማጣራት ግዴታ ነው። ኢማሙ ሻፊ ያቺ ሲት ድዋ የምታደረግልኝ ከመንገድ ዋ እንዲያልፍ ውሸት ሰነድ የለውም፣ ባጭሩ ሰነድ የለውም። ሰነድ በሰነድ የመጡ ነገራቶች እንደምትመለከቱ በዚህ መልኩ ነው እንጂ እነዚህ ሰዎች ዛሬ ላይ ለብቻ እንዲቀበር ሰው ከዛ ድንበር እንዲያልፍ ምናምን ለማስደረግ ነው በዚህ ልክ የሚጋጋጡት። ነገራችን ላይ የእነዚህ ሰዎች ጉድ ይህ ብቻ አይደለም። እንደ የሚኖር ሰው የሚጠቅም ከሆነ የሞተ ሰውን ይጠቅማል የሚል ውሃ አይቋጥር ሎጂክ ታውቃላችሁ። እኔ ምን አይነት ሎጂክ እንደሆነ አለቅ። እኔ በሕይወት አለው እንቀሳቀሳለው የሆነ ነገር ለምሳሌ ከኔ ብር ብትጠይቁ ካለኝ እሰጣችኋለሁ። አሁን የሞተ ሰው ብር ብትጠይቁት ብር ይሰጣል? የሞተና በሕይወት ያለ አንድ አድርገው በሎጂክስ ያቀርቡ ጊዜ ሼህ ኤልያስ አህመድ ምን አይነት ምላሽ እንደሰጠው እንመልከት። አሪፍ የሆነ ምላሽ ስለሆነ ሙሉ እንስማው። ወደ እሳቸው ነገር እርዳታ መጠየቅ አግዙኝ ማለት ሽርክ ቢሆን ኖሮ በአዳም ልኮ ወይም ደግሞ ከእስልምና ጋር የሚጋጭ እምነት ቢሆን ኖሮ በህይወት ያለንም የሞተንም መጠየቅ ያው ነበረ። ለውጥ የለውም። በህይወት ያለንም ማምለክ አይቻልም፣ የሞትንም ማምለክ አይቻልም። አምልኮ ከሆነ እዚህ ላይ አንድ ትልቅ የአስተሳሰብ ግድፈት አለ። እሱም አምልኮ ወይም ዒባዳ ዒባዳ የሚባለው ካንተ ሁኔታና እምነት አንጻር ብቻ እንደሆነ የሚያስቡ አሉ። ማለት ያንን የምታመልከውን አካል ያው አንተ አመለክኩ ባትለው ራሱ ጌታ ወይም ፈጣሪ ብለህ እስካልሰየምከው ድረስ አመለከው እንደማይባል ማለት ነው። ያኔ በዝርዝር ሁኔታዎች ይሄኛው ተግባር ዒባዳ ነው፣ ስለዚህ ለአላህ ብቻ ነው የሚገባው አይሉ ካሉም የሚሉት ምንድን ነው? ጌታ ብለ ካመንክና ይህንን ከሰራህ ነው ሽርክ የሚሆነው ይለሃል። ግን ዝርዝር ተግባራትን በተመለከት ይሄ ዒባዳ ነው፣ ይሄ ዒባዳ ነው፣ ስለዚህ ለአላህ ብቻ ነው የሚገባው ለፍጡራን አይገባም የሚል ነገር አይናገሩም። ዋናው ትልቁ ነገር እነሱ ጋር ልቡ ውስጥ ያለው እምነት ነው። እሱ ምንድን ነው እነኚህ ነገሮችን አደረክም አላደረክም ከአላህ ውጭ ሁሉን ነገር በራሱ ፈቃድ በራሱ ይሁንታ ማድረግ የሚችል አለ ብለ ስታመን ብቻ ይሄ ሽርክ ነው ይለዋል። አግዘኝ ስንለው እኮ መኽሉቅነቱን እያመንን ነው። አግዘኝ ስንለው ይፈጥርልኛል ብንልኩ ሽርክ ነበር የሚሆነው። ወዲያውኑ በሃያትም ይኖር

ፈጣሪው እንደ አላህ እንደሆነ ማመን ነው የሚል አይነት ንግግር አለ። ይህ ንግግር ያው የሆኑ ምስኪኖች ያለ እውቀት የሚዘባርቁት እንደሆነ ታስበው ይህን ያህል መልስ መስጠት የማያስፈልገው እንደሆነ የሚያስብ አለ። እንደዛ አይደለም። ይህ በኪታቦች ላይ የሰፈረ የተለያዩ ዥንብሮች እንደማስረጃ የተደረደሩለት የብጅታ ሐሳብ ነው። ይህን ማጥራት የግድ ነው። ወልዮቹ ሷሊሆች ጋር ሄዶ ደረሱልኝ አድርጉልኝ እንደው ሸኾች የተጨነኩ ጭንቀት ላይ ነኝ ምናም ብሎ ሲያወራ ልክ ፍጡር ላይ እንዳልነው በህይወት ያለውን እንዳልሄደው ሄዶ ሲጠይቀው ምንድነው ሊያደርግ የሚችለው ይህ ሰው ሰበቡ ነው ሊጠቀም የሚችለው ለምን ሙስሊሞች ነናኛ ሙስሊሞች እስከሆንን ድረስ እሱ አድራጊ መሆኑን አናምንም አላህ ነው አድራጊ መሆኑን መናምን ስለዚህ ምንድነው ሊያደርግ የሚችለው ሰበቡ ነው ሊጠቀም የሚችለው የተለያየ ጉዳይ ላይ ድረሱ ለነ እንደምንለው ማለት ነው ሸኾቹም ወልዮቹም ጋር ልጅ ለማግኘትም ይሁን ሀብት ለማግኘትም ይሁን ለዛ ጉዳይ ደረሱልን ስንል ጉዳዩ ምንድነው ማለት ነው። ሰበቡን ተጠቅሙልን እንደማለት ነው። እናንተ አላህ ለአቅርብ ስለሆናችሁ ምንድነው ሰበቡ ደግሞ ዱዓ ሊሆን ይችላል። ቶፍታ ሊሆን ይችላል። ቀብሩ ጋር ደግሞ ይሃ ምስኪን ይሃ ሰው ወዳጃቸው የሚወዳቸው የሚያከብራቸው ሰው መጥቶ ይህን ነገር ሲል ይሰሙታል። አሁን ሀዲቶች ላይ እንደተጠቀስ ነው፣ ይሰሙታል ማለት ነው። ይብ ከሰሙት በኋላ ዱዓ ሊያደርጉ ይችላሉ ይኸው ዱዓ ማድረግ የሚባለው ነገር የተከለከለ ነገር አይደለም ለቀብር ሰው ቅብር ላይ ላለ ሰው ማለት ነው ሙሽኪል አይደለም ችግር አይደለም ለምንድን ነው እመቱን በሽርክ መፈረጅ አይሰማህምና ሽርክ ነው ቆይ ማለት በሕይወት ያለ ሰውዬ ድረስልኝ ስትለው ይሰማሃል ይረዳሃል ይቻላል የሞተው ግን ድረስልኝ ስትለው አይሰማህም አይሰማህም እያሎር ማስረጃ የሚጠቅሱት? ብዙ ጊዜ አይሰሙምና አይሰሙምና፣ ሐቴ አያት ሚን ቁርኣን ላ የፈሃሙና። ይህን ጉዳይ በአሁን ሰዓት ለአንድ ወሊ ለአንድ ሼክ የሆኑ ሙሪዶች ሙሒቦች ይህን ነገር ቢያደርጉ ምንድን ነው የሚባለው? ቀጥታ ይገዙታል። የተለመደ ጉዳይ ነው፣ ወላሂ ይገዙታል። ሽርክ ነው ጌታ ያደረጉት፣ ኩፍር ነው ተብሎ በተለያየ መልኩ መፈረጅ ይጀምራል። ያደረገ ሼሁን እንዲያከበራቸው አፍያስጡኝ ምናምን ይላል። ስለዚህ ካፊር እዩዋቸው እስኪ እንትናቸውን ልብሳቸውን ለበረካ ብለው ይታብ ያብዙታል። ወይም ደግሞ ልብሳቸውን ይነካሉ። ካፊር ኮፍር ወይ አፈር የሆነ ነገር ያደርጋል። ኮፍር ሽርክ፣ በትንሽ በትልቅ አምልኮን ለሌሎች ያዋሉትን አስመልክቶ አላህ እነሱ እነኚህን ጌቶች አድርገው የያዟቸው ሲ ለጌታ የሚገባውን አምልኮ ለፍጡር ስላደረጉ እንደ ጌታ አድርገው ተገዟቸው ማለት ነው። ለምሳሌ እተኸዱ አህባርሁም ወሩህባንሁም አርባበ ምን ዱን ላህ እነሱ አዋቂዎቻቸውን መነክሴዎቻቸውን ከአላህ በታች ጌቶች አድርገው ያዟቸው ሲል እዚህ ላይ ለጌታ የሚገባውን መገለጫ ስለሰጧቸው ነው እንጂ እነሱ ፈጣሪ ናቸው ብለው አምነው እኮ አይደለም። ለዚህ ነው ቃሉን ተመልከት። በጣም ረቂቅና እውነታውን ለይቶ የሚያወጣ ቃል ነው። ይተኸዙነ ነው ያለው። ይተኸዙ አሕባረሁም ወሩህባነሁም አርባበን ሚን ዱኒላህ ነገር ግን አማልክቶችን በተመለከተ እነሱ አምላክ ብለው የሞገቱትን በነሱ ቋንቋ ብቻ ሳይሆን እንዲሁም አማልክቶቻቸው እያለ አላህ ራሱ ሊጠራቸው ይችላል።

አምልኮን ለሌሎች አሳልፎ የመስጠት ተግባርን አስመልክቶ ይህ ተግባር እነሱን እንደ አምላክ መቁጠር ስለሆነ ይህ አምልኮም ስለሆነ ስህተት ነው። ሽርክ የሚለው መገለጫ ውስጥ ይገባል ሲባል አንዳንዶች ላ እነሱ ከይህን ሲያደርጉ እነኚህ የሚለመኑት አካላት ይጠቅማሉ፣ በራሳቸው ይጎዳሉ፣ ያለማንም ተጽዕኖ በራሳቸው ያደርጋሉ ብለን ሳይሆን አላህ ዘንድ ያማልዱልናል ብለን ነው የምንጠይቃቸው። ወይም ደግሞ ሽርክ የሚሆነው ከአላህ ውጭ ሌሎችን ፈጣሪ ናቸው ብሎ አምኖ ወይም ጌታ ናቸው ብሎ አምኖ መጥራት እንጂ ያ ከሌለበት ይሄ ሽርክ አይሆንም የሚሉ ሰዎች አሉ። የት ነው ያሉት? በየቦታው ሞልተዋል። ምን የድሮ ታሪክ አይደለም ማውራላችሁ። በተለያዩ ቴሌቪዥን ቻናሎች ላይም ይሄን ልትሰሙት ትችላላችሁ የተለያዩ መስጊዶች ትምህርቶች ላይ ልትሰሙ ትችላላችሁ። በመጽሐፍት ላይ ሰፍሮ ልታዩ ትችላላችሁ። ይሄ ውዥንብር አለ። በዚህ ውዥንብር የተነሳ የሽርክ በር ልጥጥ ብሎ ነው የተከፈተው ማለት ነው። በቁርአን ላይ ረብና ኢላህ የተለያየ መልእክት ይዘው ይመጡባቸው በርካታ አንቀጾች አሉና ከነሱ መካከል አንዱና ግልጽ በሆነ መልኩ እንደ እማኝ መቀረብ የሚችለው የመጨረሻው ምዕራፍ ላይ ያለው ቁል አዑዙ ቢረቢ ናስ መልክ እናስ ካለ በኋላ ምን አለ ኢላህ እናስ ልብበል ቁል አዑዙ ቢረብ እናስ የሰዎች ጌታ በሆነው እትጠበቃለሁ ወይም ጥበቃነሻ አለሁ በል ይለን አይደል የሰዎች ጌታ አለ ረብ ከዛ መልክ እናስ የሰዎች ንጉሥ የበላይ ካለ በኋላ ቀጥሎስ ኢላህ እናስ የሰዎች ተመላኪ አምላክ ማለት ነው ስለዚህ ጌታ እና አምላክ የማይለያዩ ቢሆን ኖሮ እንዲሁ ተራ ድግግሞሽ ይሆን ነበረ። በቁርአን ውስጥ እንዲሁ ተራ መልእክት የሌለው፣ ምክንያት የሌለው ድግግሞሽ። ይህንን ከሚያጠናክሩ ነገሮች መካከል እነዚያ በመልእክተኛው አለይሂ ሰላተ ወሰለም ዘመን የነበሩት አጋሪያን እና ጣውታውያን እንደውም ከዛም በፊት በተለያዩ ነብያት ዘመን የነበሩ አጋሪያን ሁሉ የአላህን ጌትነት አልካዱም ነበር፣ ነገር ግን የአላህን ተመላኪነት አስመልክቶ

ለአንድ ገጣሚና እብድ ብለን እኛ አማልክቶቻችን ልንተው ነው ወይ ይላል። ልብ በሉ፣ ተውቁ አልተባለም። ያው በዚህ በተቀጠቀሰው ገለጻ ላይ ማለት ነው። ላኢላህ ኢላላህ ብቻ ነው፣ ከአላህ በቀር በእውነት የሚመለክ የለም ነው። ስለዚህ አላህን ብቻ አምልኮ ሲባል አምልኮ ማለት የግድ ፈጣሪ ብሎ መሰየም ብቻ እንዳልሆነ ገብቷቸዋል። ለምን ከአላህ ውጭ የሚያመልኳቸውን ፈጣሪ ናቸው ብለው አያውቁ? እነዚህ አጋሪያን አላህን በጌትነቱ ነጥለዋል። ምን ማለት ነው? ብቸኛ ጌታ ብቸኛ ፈጣሪ መሆኑን አምነዋል። ፈጣሪ መሆኑን ብቻ አይደለም እኮ ሌላ ፈጣሪ እንደሌለ ራሱ አምነዋል። ልብ በሉ፣ ግን አምላክነቱን አስመልክቶ አሻፈረኛለሁ። ግልጽ ነው። ሌላም የቁርኣን አንቀጽ ላይ ላኢላህ ኢላልላህን አስመልክቶ ምን ነበር ያሉት? አጀዐለል አሊሀተ ኢላሀን ዋሒደን፣ አማልክቶች ሁሉ አንድ አምላክ ብቻ አደረገ ይላሉ። ስለዚህ አምላክ የሚለው እነሱም የተገነዘቡት ዳዕዋ የሚያደርጉላቸው መልእክተኞች እና ሳሕቦችም በተናገሩት አገባብ ላይ እንደሚታወቀው የግድ ጌትነት ደረጃ ላይ የደረሰ ሲሆን ብቻ የሚሰጠው ማዕረግ አይደለም። ከዛም በታች ያለ ሁሉ ለሱ የማይገባ መገለጫና የአምልኮ ዘርፍ ከተሰጠው በቀጥታም የምትዘዋዋሪ አምላክ ተደርጎ ተይዟል። እውነተኛ አምላክ ባይሆንም እነኚህ አንቀጾች እነሱን አላህ ፈጣሪ እንደሆነ ለማሳወቅ አይደለም። ይህንን አልካዱ ምን እነሱ የመጡት ነገር ግን የአላህ Subhanahu Wa Ta'ala አምላክነት እንዲያረጋግጡ ፈጣሪነቱን እንዲያረጋግጡ፣ ሁሉ በአምልኮም እሱም ብቻ እንዲነጥሉ አላህ እያስገደዳቸው ነው። እንደ ተመለከታችሁት ነው፣ የአህዋቶች ነገር በዚህ ልክ ነው። ነገራቶችን በጣም ይሄ አለ አይደለም፣ የማይገናኙ ነገራቶችን በማገናኘት ህዝበ ሙስሊሙ ቀብር አምላኪ ካላህ ውጪ እንዲጣራ ምናምን እያደረጉ አላህ ብቻውን ማድረግ አይችልም እያሉ እኮ እነዚህ ግለሰቦች ነገራቶችን ካነበሩበት። ያስገኝ ምንም ሰማይና ምድር ከፈጠረ በኋላ አንዲት ያክል ድካምን አልተሰማንም እያለ እሱ ግን አላህ ስለሚደክመው ምናምን ነገር ከዛ በኋላ ፍጡራኖችን ነ ወናውዙብ ይለ ይህ በአዳም ልኮ ነው። ወንደምናቶች ከዚህ ነገር መራቅ አለ እንደነዚህ አይነት ሰዎች ደግሞ ማስጠንቀቅም ጭምር አለብን። ከእንዲህ አይነት ሰዎች ህዝበ ሙስሊሙ ይርቅ ማለት ነው። አላኩል ያህል ለዛሬ ይህን ካልኳችሁ በሌላ ባዳዲስ ቪዲዮ እስከምንገናኝ ድረስ ሀዛ ወቢላሂ ተውፊቅ ወሰላ አላ ነቢና መሐመድ ወአላ አሊህ ወሳሕብህ ወሰለም። ወሰላሙ አሌይኩም ወረሕመቱ ላሂ ወበረካቱ።